ለፌዴራል ፖሊስ እና ለክልል ፖሊሶች ይህ ቪዲዮ ይድረስልኝ። ይህ ነገር ቀልድ አይደለም። እንደ ቀልድ አውርተን ላይክ አድርገነው የምናልፈው ጉዳይ አይደለም። ቪዲዮውን ተመልከቱት። ሕጻናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ ክሰት የለኝም፣ ሆነን ለመናገር ክሰትም የለኝም፣ መሳሪያውም የለኝም ለምን ነው የተናገርኩት? ምናልባት የሚመለከቱ አካል ካለ እንደት ነገሮች የስነልቦና ድጋፍ እንዳደርግልኝ ነው ብዬ አስባለሁ። ከዛ ውጭ ግን እቅዱ አለኝ ፕላን አድርጌያለሁ። ይሄ ደግሞ እንግዲህ አሁን ክረምት ክረምት እየመጣ ስለሆን ያው በዚህ ክረምት ባላችሁ ለናፈቃችሁ እህት ወንድሞቼ ጋብዣችኋለሁ። ይህ ዘፈን የምታስታውቱት ውስጥ እስኪ በእናታችሁ። ሰላም የእኔ ተወዳጆች፣ እንደምን ቆያችሁኝ? መላይ ፌዳው ነኝ። ተመልሼ መጥቻለሁ። ዛሬም ዘና ፈታ በሚያደርጉ የቲክቶክ ስብስቦች ተመልሻለሁ። እናንተ ቪዲዮን ከመጀመራችሁ በፊት ሰብስክራይብ፣ ላይክ ማድረግ እንዳይረሳ፣ በቀጥታ ወደ ቪዲዮ እናልፋለን። ከገርን ፍሬንድ ጋር ሆነ ኤክስን ስታገኛል

ለሾርባ የሚሆነውን እህል አበጥራለሁ። አይሻይም ብቻዋን ንችኩ ይናት ለሳምቡሳም የሚሆነውን ድፍ ምስር ቅማለሁ። ጠጠር ምናምን አይጠፋም እሱ እንደሆነ

በነገራችን ላይ ስለ አፍጥር እና ረመዳን ሲነሳ የዛሬ አመት ቶፊቅ ልጅ ቶፊቅ ቤት ነበር ያሳለፍኩት። ዛሬ ማንጋ ላፍጥር የሚለውን እስኪ እናንተ እኔን ማስፈጠር የምትችሉ ኮመንት አርጉ። ለቅሶ ፓርት ዋን ይላል። ሄሎ ናማ ቁርናስ እንዴት ነው አንተ? ምንሆነ ነው ቀብር ላይ ያላዩ እንዴ ማን ሞተ ደግሞ? እንዴ ማን ሞተ ይለኛል። ታክሲ ረዳቱ ነ በላቸው። ወይኔ በእናትህ መኖር ነበረብኝ እንደ።

ያ ተራ አስከባሪ ታክሲ አካባቢ ቢቆሙት ልጆች አልቻሉም። በቃ ቀወጡስ ነው የምልህ። ፍርፍር ተራ ሄደን እንብላ፣ ፍርፍር ተራ ሄደን እንብላ፣ በቃ የማይለው ነገር የለም። በቃ እንያዝበት በለኝ፣ የሉም በለኝ፣ የሉም በለኝ ወዳጄ። በቃ አልቻልንም ነው ምን ያዛዝም ምን። በቃ ሰልስት አብረን እናመሻለን። በቃ ሰልስት እንዴት እናንዳ እናመሻለን መቼ የሚያሹፌድ ካለ አንባችንን ጠርቀም አገሜ ነው ያስልክሰ ያምን ነ ያም ተመቸኛ አለ ነባ ለቅሶ ማርትቶ እስኪ እንቀጥል። በእናትህ አንተ በቃ ቀብር ለቅሶ ምናምን እምቢ አለ ማሞተ ደሞ ይለኛል። ዳንኤል አለቃቸው ሞተ አይደለም ዛሬ ቀብር። ኧረ በእናትህ ዛሬ ማመለጠኝ! ምን የመሰለ ቀብር ነው ያመለጠኝ። መኖር ነበር መኖር ነበረብህ።

አስባችሁታል? መቶ ሚሊዮን ሺ ከባድ ነው። አባቢ ውድ ነገር ነው። የዘምን ዞሮኛ እንቀጥላለን። ይሄው ይሄው መጣ መጣልኝ ይሄው እሱ ነው የዝምታ አባራሪ። የመዝሙሮች የመዝሙሮች የባለቤት እሱ ነው እሱ ነው የህኮቶች እረኛ የሰላሞች እመቤት እሱ ነው። አይ ውስጣት አለ አይን ውስጣት አለ ይጫወተኛል። ጣት ውስጥ አይን ጣት ውስጥ አይን አለ ያባብለኛል። የሌሊት ፒያኖ ነው የእሱ ሙዚቀኛ ይጫወትብኝም እንቅልፍ ማለተኛ መንፈሴ ሲነካ የመጣ እንደሆነ ዘማሪ ናት ነፍሴ። የመጣ እንደሆነ አቀንቃይ ነው ልቤ ገላዬም ዳንሰኛ። ነቃ ቀና ካለ አይሆንም ዳተኛ። ያየኝ እንደሆነ አይኑ ጣት ያበቅላል። የበቀለው ጣቱ የልቤን ፒያኖ ሲጫወተው ያድራል። ይሄን እሱ አያውቅም፣ ተአምሩን አያውቅም። እኔም አልነገርኩት ሚስጥሩን አላውቅም። እየመጣ ብቻው ይጫወተኛል። ነባ ሊሮጡ እየመጣ ብቻ ራሱ አልቻለም፣ መጨረሻ ላይ እሺ። ይህ ደግሞ እንግዲህ አሁን ክረምት ክረምት እየመጣ ስለሆን፣ ያው በዚህ ክረምት ባላችሁ ለናፈቃችሁ እህት ወንድሞቼ ጋብዣችኋለሁ። ይህ ዘፈን የምታስታውት እስኪ በእናታችሁ፣ በጣም ነው የሚመቸኝ። ያው አሁን ጾም ስለሆነ ዘፈን ብዙ ማብዛት የለብንም፣ ማብዛት ሳይሆን መስማትም የለብንም። በጾምም በፍስክም ባይሰማ መልካም ነው፣ ግን ጾም ሲሆን ደግሞ የበለጠ ብንጠነቀቅ ለማለት ነው። ለማንኛውም እንቀጥላለን። ግን ከዚህ ዘፈን ጋር የተያያዘ ትውስታ ካላችሁ፣ ከዚህ ክረምት ሲመጣ የምታስቡት ነገር ካለ እስኪ የማዳም ቅመሞች ውጪ ናችሁ፣ ያው ኢትዮጵያ ይናፍቃችኋል፣ ባሎቻችሁ ይናፍቋቸዋል። ስለዚህ እስኪ ኮመንት አድርጉን፣ አነበዋለሁ፣ ላይክ አድርገዋለሁ።

ብቻ እንቀጥላለን። ለፌዴራል ፖሊስና ለክልል ፖሊሶች ይህ ቪዲዮ ይድረስልኝ። ምክንያቱም ብዙ ህፃናት ወንድምና እህቶቻችን፣ ልጆቻችን ከማጣታችን በፊት ይህ ነገር ቀልድ አይደለም። እንደ ቀልድ አውርተን ላይክ አድርገነውም የምናልፈው ጉዳይ አይደለም። ቲክቶክ እንደዚህ አይነት ቪዲዮዎችን ስለሚያጠፋብን፣ እባካችሁ አሁኑኑ ሪፖስ ኮፒሊንግ፣ ሼር አድርጉ። ኮሜንት ላይም ለፌዴራል ፖሊስ እንዲደርስ ጥሪያቸውን አቅርቡልኝ። ቪዲዮውን ተመልከቱት። ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ እሰት የለኝም፣ ሆነ ለመናገር እሰትም የለኝም፣ መሳሪያውም የለኝም። ለምድሮ የተናገርኩት ምናልባት የሚመለከቱ አካል ካለ ሌት ነገሮች የስነ ልቦና አድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ከዛ ውጭ ግን እቅዱ አለኝ፣ ፕላን አድርጊያለሁ። ይህ ትክክለኛ አእምሮ ባለው ሰው የሚነገር ቃላቶች አይደሉምና፣ ነገሮችን ሊያደርጋቸው ሊፈጽማቸው ይችላል። ከዚያ ውስጥ የእኛ ወንድም እህቶች፣ ልጆቻችን ሊኖርበት ይችላል። ይህ ሰው በኢትዮጵያ ምድር ላይ ካለ አሁኑኑ የህግ አካላቶች በዚህ ሰው ላይ ምርመራና ክትትል እንዲያደርጉ፣ የአእምሮም ችግር ካለበት ወደ አእምሮ ህክምና ጣቢያ እንዲገባ ይህ የመንግስት ኃላፊነት ነው ብዬ አስባለሁ። ለሚመለከተው አካል ይህ ቪዲዮ እስከሚደርስ ድረስ ማናችሁም እንዳትሰንፉ ኮፒኒሽን ሪፖርት ማድረጋችሁን የመደመር ምልክቱንም መንካታችሁን እንዳትረሱ። እኔ ሰው ነኝ፣ ከዚያም ከወረድኩኝ ኢትዮጵያዊ። በዚ እንደ አይነት ቀልዶች አንዳንዴ ይሄ ለመፈመስ ተብሎ የሚደረጉ ድራማዎች ይሆናሉ። አንዳንዴ ደግሞ የእውነት አእምሮ የተነካ ሰውየው አይኑ ምናምን ሲያፈጥ የሆነ ኬዝ ያለበት ሰው ነው ይመስለው፣ ጤነኛም አይመስለው። ኤንስ ግን ፌዴራል ፖሊስ ጋር እርግጠኝነት ይደርሳል። አዲስ አበባ ፖሊስ ጋር በተመሳሳይ እዚህ ከተማ ውስጥ ይሁን ከአዲስ አበባ ውጭ ይሁን አይታወቅም። ሰውየው እና ህጻናቶችን የመጨፍጨፍ እቅዳለኝ ብሎ እንደ ቀልድ ይሰራል። ማለት ህጻናትን የመጨፍጨፍ እቅዳለኝ። እንደዚህ ውጭ ሀገር፣ እንደዚህ ማሰብ ማውራት ይቅርና እንዳሰብክ ከታወቀ ሀርድ ነው። እንደ አይነት ስፍጥና ውስጥ በአንገባ መልካም ነው። ለመፈመስ ከሆነ በጣም መቀጣት አለበት። የምር አይምሮ የሚያመው ከሆነ ደግሞ ህክምና መሄድ አለበት። ስለዚህ ይህንን ደግሞ በእርግጠኝነት በቅርቡ ይደርሱበታል የጸጥታ አካላት። እኔ እርግጠኛ ነኝ፣ የደህንነት ስራ የሚሰሩ ስላሉ ማለት ነው። እንቀጥላለን እንደነ ግግም ያለ ሰው አሁን

አመነች፣ መጨረሻ ላይ አመነች። እንዲህ አይነት አጋጥማችው አጋጥማችሁ ያቁም እንቅልፉ መጥቶ እየወደቀ እያያችሁት አልተኛውም እኮ ይላል። እንደዚህ እያለ ማለት ነው። ኢማጂን እንዲህ አይነት ሰዎች ካጋጠሟችሁ ወይም ቪዲዮ ሼር አድርጉላቸው ብቻ ይለያሉ። አንዳንድ ሰዎች እንቀጥላለን

ሰራሁ እንደዚህ ነው ወንዶች ሴቶች ሲለፈልፉባችሁ ቀጥታ ማድረግ ያለባችሁ ቴካዌ ውስደህ ጠቅ ጠቅ ጠቅ ስታደርግ ዝም ነው በአንድ በምግብ አፏን ትዘጋታ አለ ከዛ በኋላ ጭቅጭቅ የለም በቃ ፈታ ብለ መተኛት ነው ጥሩ መከላከያ ነው ያሳየህን እኛም ተምረንበታል ወደፊቱ እንተገብረዋለን ይሄ መጨረሻ ፕራንክ ነው ይላል

ወንድ ደግሞ ለማንኛውም የዛሬው ቪዲዮአችን እነዚህን ይመስሉ ነበር የቲክቶክ ስብስቦቹ እንደተመቻችሁ እርግጠኛ ነኝ በሚያስቀው ስቀን አስተያየት በሚሰጠው አስተያየት ሰጥተን አልፈናል። በቀጣይ ቪዲዮ እስክንገናኝ ድረስ እወዳችኋለሁ